ሃንቾ፣ ሀሲርን ጉድ ሰራችሁ። ሃንቾ፣ ሀሲርን ለምን ጉድ ሰራችሁ? ሀሲር እድሜ ልኩን ሲያ ፈቅራት ኖሮ፣ ኡሳ ደግሞ ካደች። በጣም ያሳዝናል፣ በጣም ያሳፍራል። ሃንቾ ይሄን ድርጊት መድገም የለባትም። ሀሲርን ግን መመለስ አለባት። ሀሲር በጣም እየተጎዳ ነው። ይሄን አይል ግን አፍቅሯት እንደኖረም ባታቅም ባይ ነገራትም ግን በጣም ተጎቷል ማለት ነው። የእዝራን ፍቅር እንዴት ልትቀበለው ቻለች? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም። ጤና ይስጥልኝ የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም፣ እዝነት፣ ፍቅር አይለያችሁ እያልኩኝ ዛሬ ኖላዊ ክፍል መቶ ሰባት ነው ይዤላችሁ መጣወት። እና ሃንቾ ሀሲሩን ጉት ሰርተዋለች። ሃንቾ ይሄን ነገር ማድረግ የለባትም በፍጹም፣ ሁሉም የተቃወማት ነው። ምክንያቱም ሀሲሪት መልኩ ካገኛ ጀምሮ እያፈቀራት እየኖረ፣ እሷ ግን ልትረዳው አልቻለችም። ነገር ግን እሱም ግልጽ አርጎ ባይነግራትም ይሄ ነው አንቴ ብዙ ጊዜ እኔን ይወደኛል ወይ ያፈቅረኛል ወይ ብላ እሷም ብዙ ጊዜ እንድታቅ ታግላለች። ሆኖም ግን በአንድ ጊዜ የእዝራን ፍቅር በመቀበሏ እሱ በጣም ተጎድቷል። እሱ ይቅርታ ሊጠይቃን ነበር ስልክ ደውሎላት በቀጠረባት ሰዓት ይዝራንም ደግሞ ቀጥራ ሁለቱንም በአንድ ወቅት በአንድ ሰዓት ላይ ቀጥራቸው ጉድ ሆናለች። ይሄም የሆነበት ባለፈው እንግዲህ ሀሲር ጠርቷት አንቺ ግን እኛን ረስተሽናል አባትሽንም ረስተሻል። ቢያንስ ቢያንስ አባትሽን እንዴት ትረሽ ያለሽ በማለትም እስቲ ራስሽን ሆነሽ ተመልካች ራስሽን ዞር ብለሽ ኢ በማለትም እሱም ተናዶትቷ ተሄዶ ነበር። በዛን ሰዓት አንቺም እንዴት እንደዛ ይለኛል በማለት ራስሽን እ ብሎኛል በማለት ለምንድ ነው እንደዚህ ያለኝ በማለት እሷም ራሷን የተቆጨች ነበር። ሆኖም ግን ይሄም ይሁንና ሀሲር በጣም በጣም ያፈቅራታል፣ በጣም ይወዳታል። እሱ ግን ግልጽ አርጎ አልተነገራትም። ግልጽ አርጎ ካልተነገራት እሷ እንዴት ልታክት ትችላለች? ነገር ግን ይሄ በሱ በኩል ባሰማም በሰላም በኩል ሰምታለች። እንደሚያፈቅራት፣ እንደሚወዳት፣ በጣም እንደሚያፈቅራትም ሰላም ደጋግማ ነግራታለች። እሷ ግን ልትረዳው አልቻለችም እንጂ መቼም የለውም በማለት ይሆናል እንግዲህ አላቅምና፣ ሀሲርም በጣም ተጎቷል። ተምቹ ከጠፋ ጀምሮ ተምቹን በማፈላለግ እናት የሃና እናት ስራ አግኝታለት የእርግብን ሱቅ የነበረው ባንቴ ስም አዙሮ አዙሬል ስራ ይሄን ሱቅ በማለትም ስን ነገሮም ቤቱ አድረስ ጠርታ ሄዶ ነበር። አይ ይሄንን እንኳን ማድረግ አልችልም፣ እኔን የምትተባበሪኝ ነገር ከሆነ ጋደኛ ጠፍቷል፣ ጋደኛን በማፈላለግ ተባበሪኝ፣ እሱ ጠፍቶ ግን እኔ ስራ መስራት አልችልም በማለትም እንግዲህ ይነግሯታል ማለት ነው። ይሄንንም ሄዶ ለሀና አባት ሲነግራቸው የሃና አባት እንዴ ማግኘት ለምን እሺ, አልካት ወይም ምን አልካት ስትል አይ እኔ እንኳን ይሄን ማድረግ አልችልም አልኳት፣ ፋዘር ይዩ ብሎ ይነግራቸዋል። ለምን አንተ ይሄ ተምቹን በማፈላለግ ሚስት ነው ሆነሃል ወይ ተምቹን በማፈላለግ እንጀራ ይሆንሃል ወይ ሲሉትም አረ እንግን አሁን ግን ሊቀየመው ነው። ስለዚህ እኔ ተምቹ ሰላገኝ መቼም ስራ አርፊ አልሰራም። ተምቹ ጠፍቶ ግን ተምቹ ለኔ ሁሉ ነገሬ ነው በማለትም እንግዲህ ለሃና አባት አስጠንቅቋቸዋል ማለት ሀሲር በዚህ በኩል ባህና ፍቅር ይሰቃያል። በተምቹን በማፈላለግ ይሰቃያል። ተምቹ በአንድ በኩል ብቻው ጎዳና ላይ ሆኖም ራሱን ይሰቃያል። ሆኖም ግን ድንብላል መንገድ ላይ አግኝተው በጣም ደንግጧት በጣም ተገርማለች። ያጎቴ ምስ ታማ አጠይቃለሁ ብላ በወጣችበት ታምቹ መንገድ ላይ ሆኖ አስፋልት ላይ ተኝቶ ነበር ያገኘችው። እንደ ይሄ ልጅ እሱ ነው አይደለም እሱ ነው አይደለም፣ እንደዚህ ተገናስቆ ምን ሆኖ ነው ያለች፣ ቀጠገቡ ሄዳ ስታይ እሱ ሆኖ ተገኝቷል። አንቺም ለምን መጣሽ በማለት እኔ ብቻ መሆን እፈልጋለሁ ስተርበልኝ አትጠቂኝ በማለትም እሱም አባሯት ነበር። ሁለተኛ ማንኛውም ጊዜ ስትሄድ እንግዲህ የሚበላ ነገር ይዛለት ሄዳ በጣም ገርሞት እሱም እንዴት ልመጪ ይቻል ሺ ለምንስ መጣሽ ብሎ ሲጠይቃት እሱ መንገድ ላይ በተኝበት ቀስቅሳ ምግብ ስጠጠው ምግብ እንኳን እያየ ምግብ ያልቀመሰ ይመስል ነበር። ይሄን ምግብ በልቷል። እንግዲህ እትዬ ምንም ሳታቅ ነበር። ተደብቃም የወጣችሁ ማለት ነው። ሀናንም ሀሴር እመጣለሁ ጠብቅኝ ስለዚህ አሁን እንገናኝ ስትል አሁን እንኳን አልችልም ከትምህርት ቤት ስወጣ ይሻላል፣ በማለትም ስነግረው እሺ በዚህ ሰዓት ስትወጪ እንገናኛለን ስትል እሷም ይዝራን ቀጥረው ስለነበረ ደስም ባይላት አሁን እንደዛ ይሻላል ወይስ አውስትል በቃ እሺ እንገናኝለን አለችው። እሱም እንግዲህ የተባለውን ሰዓት ጠብቆ እሷም ወደ ይዝራ የሄደች ያለች ያገኛታል። እሷም ቆማ ለራሷ አሁን ወደ ተሀሲር ልሂድ ወይስ ወደ ኢዝራኤል ሂድ እያለች ብቻን ያንሰላሰለች ይያያታል። እሱም እንደምን ሆና ነው እኔ ጠፍቼባት መሆን አለበት በማለትም እሱም ብቻውን ቁጭ ብሎ ይመለከታታል። እሷም ቀጥ ብላ እንግዲህ ወደ ሱትታ አይ አይ አይሆንም ይዝራጋ መጀመሪያ ሄጄ ከዛ በኋላ ደግሞ ተምቹ ጋደሞ ሲመለስ አብረን እያወራ እንሄዳለን በማለትም ቀጥ ብላ ስትሄድ ያያታል። እንዴ እች ልጅ ምን ሆና ነው? ወዴት ነው የምትሄደው? ወንገዱ ወደዚህ አይደለም ወይ? በማለትም ብቻው እያወራ ይከተላታል። ሲከተላትም ይዝራን ያገኛል። ይዝራም የቀጠራት ዛሬ ግን የፍቅር ጥያቄ ሊያቀርብላት ነበር። ይሄን ነገር ግን ሊነግራትም የገፋፋችው ሰላም ነች እንዴ? ከአሁን በኋላ አንት የምትወዳት ነገር ከሆነ እውነታውን ትቀበል አትቀበል፣ ተጋፍታ የምታፈቅራት ከሆነ ግልጹን ንገራት፣ ማታፈቅራት ነገር ከሆነ ዝም በል ስትለውም በቃ እውነቷን ነው ሰላም ብላለች ብሎ እሱም ቀጥሯን ነበር። ይሄንንም ደግሞ ተቀጠራት በኋላም ይዝራም ይዝራንም አግኝታ እቅፍ አርጋ ሰሲመው ይሄም ሀሲር እንዴ

እኔ ግን በጣም ወድሻለሁ አፈቅረሻለሁ። ነገር ግን ለኔ ብለሽ ከሆነ ተዩ፣ የምትወጂው ሰው ካለ ግን ተዩ ብሎ እሱ ይነግራታል። እንዴ ምን ለማለት አስበህ ነው ትለዋለች። እሱም በቃ ካሁን በኋላ አፈቅረሻለሁ፣ ነገር ግን አንቺ ማታፈቅሪኝ ለኔ ስሜት ከሌለሽ እኔ ካሁን በኋላ ካንቺ አልጠጋም ብሏት፣ ግልጹን ነግሮ እንደሚያፈቅራትና እንደሚወዳት ነግሯት፣ እሷም ትቶ ይሄዳል። አንቺ ግን ለኔ ምንም ስሜት የለሽም ብሏት ይሄዳል። ከዛ በኋላ ዝም ብሏት ሪቆ ከሄደ በኋላ እዝራ ብላ ጠርታ ብሎ እኔም ወደሃለው ስትለው እዝራም በደስታ በፈገግታ እቅፍ አርጎ ያቅፋታል። ከዛም በኋላ ምና ሳና ሀሲር ቆሞ የሚያያቸው የነበረው ሀሲር በጣም ሚይዘው የሚጨብጠው ጠፍቶበት እንዴት እኔ ላይ እኔን እንደዚህ እንዴት እኔን ግን ለወዳት አርከኝ እንደዚህ ለምን ካትከኝ በማለት ብቻውን እንግዲህ የሚያረገው ነገር ጠፍቶበት ግራ ገብቶ ሚይዘው የሚጨብጠው ጠፍቶበት እንግዲህ ከዛም ሚያረግ ነገር ሲጠፋው ሄዶ መጠጡን ጠጥቶ እቤት ይሄዳል፣ ሃና አባት ጋ እንግዲህ እሷም ከእሱ ጋር ከጨረሰች በኋላ ሀናም ስደወልለት ስልክ ያነሳም ስደወልለት ስልክ ያነሳም። እሱ ግን የተመለከተውን ተመልክቶ ብቻው ሄደው ቁጭ ብሎ ሲጋራውን ያጨሳል። እንዴ ይሄ ልጅ ምን ሆኖ ነው? በሰላም ነው? በማለትም በጣም ተጨናንቃለች። ከዛም ግራ ሲገባው ሲያየው ሲያየው ስትቀጠቅጥለት የመጨረሻ ስልኩን እንዳለ አጠፋው። እንዴ ስልኩንም ዘጋው? በማለትም እሷም ዝም ብላ ወደ ቤቷን ትሄዳለች። እሱም ጠጥቶ ጥንብስ ብሎ የሀና አባት ጋ ይሄዳል። የሀና አባት ቁጭ ብሎ ሲጠብቁት ሲዘፍን ሲጨፍር ሃና አባት ጋር ገብቶም እንግዲህ የበላውን ሁሉ ነገር ለቆባቸው እንግዲህ ግራ ገብቶታል። ሃናም በተኛበት እንግዲህ መታ ስታየው እንዴ ይሄ ሀሲር አይደለም ወይ ብላ ስጠይቅም፣ እሷም እንግዲህ እንዴ አው እሱ ነው ማታ ትንሽ ንትን ብሎ ነበረ በማለትም እሱም ተኝቶ አገኘችው። ከዛም በኋላ ሲነሳ ሲያገኛት ሀና፣ ምን ሆነ ነው ብላ ስትጠይቀውም እንዴ፣ አንቺ ሰውን አንድ ሰው ከገደልሽው በኋላ እንትመልሽዋለሽ ወይ በማለትም እሱም ትቷት ወጥቶ ሄደዋል ማለት ነው። ሀናም ተከትለው ሄዳ ካአሁን በኋላ እስቲ ሚለኝን ሰማለሁ፣ አዋራዋለሁ ብላም ተከትለው ስትጠጣ፣ ሀናም አባት፣ ተይንጂ ልጄ አይመለስም እኔም ወጥቼን ያጣሁት ሲላት እከተለዋለሁ አለች። እንግዲህ ቤተሰብ፣ ቪዲዮውን ላይክ ያደርጋችሁ። ወሰላሙ አለይኩም።